እጅግ እጅግ አስደንጋጭ የሆነ መረጃ ከወደቡ ታጅራ ከብሩኬ ቤተሰቦች ተሰምቷል። ይኸውም ከሰሞኑ ብሩክና ሃይሚ የገቡበት ጣጣ ቤተሰብንም እንቅልፍ እንደነሳ መረጃዎቹ ተሰምተዋል። ጉዳዩ ለማስታወስ ያክል ብሩኬ እንደ ቀልድ የጀመረው ፕራንክ ከሌላ ሰው ጋር ሁሉ እያጋጨው ይገኛል። ይህንንም አስመልክቶ ነው የብሩኬ ቤተሰቦች ወሳኝ ነጥብን ተናግሯል። ከዛም በተያያዘ የብሩኬ እናት ብዙዎቻችን በፍልቅልቅ ሳቀዋ የምናቃቸው እሙሽዬም የሆነ መረጃን አድርሰዋል። ያሉበት ሁኔታም ከጎረቤቶች ተሰምተዋል። ሙሉውን በዝርዝር ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። በያላችሁበት ሰላማችሁ ይብዛልንም ማለት እንወዳለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ብሩክና ሃይሚ አሁን ላይ ጉዳያቸው እየተካረረ ሄዷል። ብሩክ እንደ ቀልድ ብሎ የጀመረው ፕራንክ በተለይ ደግሞ ከሶሲ ጋር ሆኖ ሃይሚን ፕራንክ ለማድረግ ከሶሲ ጋር እንደ ፍቅረኛ በመምሰል የፍቅር ጊዜ እንዳሳለፉም በማስመሰል ጭምር የሰራው ፕራንክ አሁን ላይ ዋጋ እያስከፈለው ይገኛል። በዚህ በኩል ፍቅረኛው የሆነችው ሃይሚ ጉዳዩን እንደ ፕራንክ ብቻ እንደማትቀበለው ገልጻ ተናግራለች። ከዚች ግለሰብ ጋር ሌላ ግንኙነት አለ፣ ፕራንክ ነው ብዬም አላምንም ስትል ተደምጣለች። በሌላ በኩል ሱሱ የምትባለው ከብሩኬ ጋርም አብራ ፕራንክን ስትሰራ የነበረችው ግለሰብ ፍቅረኛዋ ዳኒ እጅግ እሳት ለብሶ እሳት ጎርሶ ብሩክን ሲናገረው ተመልክተናል። እኔም ቢሆን ጉዳዩን እንደ ፕራንክ አልቀበለውም። እሷን ባለቤቴን ወስደህ እንደ ፕራንክ አስመስለህ ብቻህን አንድ ክፍል ምንድን ያረከው በማለት ጭምር ብሩክን ሲናገረው፣ ሲዘልፈው፣ አለፍም ሲል ዛቻን ሲያደርሰው ተመልክተን ነበር። በጉዳዩ ብዙዎች ተደንቀው ተጨንቀውም ነበረ። ብሩኬና ሀይሚን የሚለያያቸው ነገር በየጊዜው አይጠፋም፣ የአሁኑ ግን ጉዳዩ ተካረረም ሲሉ ተሰምተዋል። ከዚህ ጋር ጉዳዩን አያይዘው ታዲያ በብሩኬ በኩል ያሉ ግለሰቦች እባካችሁ ብሩክን በእንደዚህ አይነት ነገር አቶንጅሉት እጅግ የተባረከ ጨዋ ሰው ነው። ዳኒ የምትባለው ግለሰብም ብሩክን የማይሆን ነገር አውርደ አትናገረው ሲሉ ተመልክተዋል። ከዚህ ጋር አያይዘው የብሩክ ቤተሰቦች የጠፉ ጉዳዩን ለምንድነው ቀረብ ብለው ውስጥ የማይመለከቱት የሚል መረጃ ሲወጣ ነበር። ታዲያ በቅርብ ሰዓት በተለቀቀ ቪዲዮ የብሩክ ወንድሞች ዝምታቸውን ሰብረዋል። የተለያዩ የመልስ ምቶችን ስለ ጉዳዩ እንዲሁም ዳኒን አስመልክቶ ጠንከር ያለ ንግግሮችን አድርገው ነበረ። የብሩክ ወንድሞች እንዲህ ነበር ያሉት ወንድማችንን እጅግ እናከብረዋለን። እጅግ ጨዋም እጅግ የተረጋጋም ግለሰብ ነው። በዳኒ ሲዘለፍ የማይገቡ ንግግሮች ሲናገረው እጅግ አዝነናል። ሰው የለውም ብሎ ነው ወይ እንዲሚጮትበት በአቅራቢያውም አጠገቡም ላይ የሚረዳው የሚያግዝለት ሰው የለውም ብሎ ነው ወይ እንዲያረገው ሲሉ ተደምጠዋል። አያይዞም ከእንግዲህ ከእንደዚህ አይነት ነገር ካልተቆጠበ ወንድማችን ላይም የሚዝት ከሆነ ዳኒን አንለቀውም ሲሉ ተደምጠዋል። በተለይ ብሩክና ሃይሚን ከሰሞኑ እያገኟቸው እንዳልሆነ የብሩኬ ወንድሞች ተናግረዋል። ጉዳዩ እጅግ እንቅልፍ እንደነሳቸውና በሰሞኑኛው ጉዳይ እነሱም እንደተረበሹ አያይዘው ተናግረዋል። የብሩኬ ወንድሞች እሙሽም ስላሉት ጉዳዮች በተለይ ደግሞ ብሩኬ ከዛም ወገን ከዚህም ወገን ሰሚ ሳያገኝ ቀርቶ መሃል ላይ እጅግ እንቅልፍ በማጣቱ በጉዳዮቹ በመጨነቁ ቤተሰቦቹም አብረው አዝነው ተጨንቀዋል። እኛ ቀጥታ አዲስ አበባ መተን ጉዳዩን አብረን ለማየት ፈልገን ነበረ። ይሁን እንጂ ብሩክም ጋር ስንደውል ሀይሚም ጋር ስንደውል ስልክ አላነሳ ብለውናል ሲሉ የብሩክ ወንድሞች ቃል በቃል ስለ ጉዳዩ ተንተን ባለ መልኩ በዩቲዩብ ገጻቸው ላይ ተናግረዋል። አያይዘውም የብሩኬ ወንድሞች ስለወንድማቸው ጠበቃ በመሆን ጭምር ወንድማችንን ማንም እንዲናገርብን አንፈልግም። አሁንም ቢሆን ዳኒ በወንድማችንን ብሩክን ብዙ ነገር ሲናገር ተመልክተናል። ብሩክ በጨዋ በተረጋጋ መልኩ እየተሰደበ እየተዛተበት ፍቅርም ብሎ ዝቅ ብሎ ማሳለፉን አመስግነናል፣ ግን እኛ ይሄ ነገር ረብሾናል ወገን ዘመድ እንዳለው ግን እንዲታወቅ እንፈልጋለን ከዚህ በኋላም እንዲናገረው አንፈልግም ሲሉ ጠቅለላ አድርገው ተናግሯል። በሌላ በኩል ግን ስልክ እያነሱላቸው እንዳልሆነ በተያያዘ ዜናም ጠቆም አድርገው አልፈዋል። ብሩክም ስልክ አይመልስም ሲሉ ተሰምተዋል። የብሩክ ታላቅ ወንድም የሆነው በቅርቡም የጋብቻ ሁኔታውን የፈጸመው ግለሰብ ቀጥታ አዲስ አበባ መጥቼ ብሩኬ ወንድሜ ጋር ሆኜ ጉዳዩን በቅርበት መከታተልን ፈልጌ ነበር። ይሁን እንጂ ስልክ ባለማንሳቱ የት እንዳለ እንኳን በቅጡ ማወቅ አልችልም ሲል ተደምጧል። ታዲያ እንግዲህ ይህንን አያይዞ ነው የብሩክ ቤተሰቦች በሁኔታው እንደተጨነቁ፣ በተለይ ደግሞ ሁለቱም ስልክ አለመመለሳቸው ትንሽ እንቅልፍ እንደነሳቸው መረጃዎቹ የተሰማው። ብሩክና ሀይሚ አሁን እየተደባበሩ ያሉ ይመስላሉ። ብዙዎች አድናቂ ወዳጆቻቸው እባካችሁ ለሌላ ሶስተኛ ወገን ክፍተት አትፍጠሩ፣ ጉዳያችሁን እራሳችሁ ጨርሱ ሲሉ ተሰምተዋል። በተለይም ሀይሚን ብዙዎች ሲናገሯት አይተናል ሰምተናል ለዋክሽ ተረጋጊ፣ ፕራንክ ነው እያለች ነው ብሩኬ፣ እንደዚህ ተለማማጭ እንደዚህ ጨዋ ልጅ እንደሆነ እያወቅሽ ለምን በሱ ትጨክኛለች ሲሉም ተሰምተዋል። ከዛም አልፈው ተርፈው ሀይሚን እንዲህ ብለዋታል፣ ብሩኬን የመሰለ ግለሰብ አንዴ ከእጅሽ ከወጣ ደግመሽ አታገኙም፣ ቆም ብለሽ አስቢ ሲሉ ተደምጠዋል። በሌላ በኩል ሱሱ የምትባለው ግለሰብ ከዳኒ ጋር ባላት የፍቅር ግንኙነት የፍቅር መሻከር ውስጥ እንደገባች መረጃዎቹ ተሰምቷል። ዳኒ ከዚህም በኋላ አንላቀቅም ሲል ተሰምቷል። የብሩክ ጉዳይ እጅግ ካስገረመን አንደኛው ምንድነው፣ ዘመዶቹ የቅርብ ቤተሰቦቹ ጠበቃ ሆነው ለሱ ይመስክሩለት እንጂ የብሩኬ ወዳጆች በሶሻል ሚዲያ ራሱ የሚያውቁት ከሰሞኑ ዳኒ ብሩክን በተናገረው ሁኔታ ለብሩኬ ዋስ ጠበቃ በመሆን ዳኒ ምንም አይነት ነገር ብሩክን አትናገረው፣ ብሩክን እናቀዋለን። እጅግ የተባረከ ሃይማኖተኛ፣ ጨዋ ልጅ ነው፣ የማይገባ ነገርንም አትናገረው በማለት ዳኒን በተለያዩ ቦታዎች ሲናገሩት ተመልክተናል። እንግዲህ በቀጣይ ቪዲዮዎች ምን ይዘው ሊመጡ እንደሚችሉ አብረን የምንመለከት ይሆናል። ይሁን እንጂ ቀረብ ባሉ ቪዲዮዎች በተለቀቀው ብዙዎቻችንም በተመለከት ነው ብሩክ ሶስቱንም ሰብስቦ እርቅን ለማውረድ አስቦ ትልቅ ህልምንም ሰንቆ ብዙ ጥረት አድርጎ ነበር። ይሁን እንጂ ሁሉም በተለያየ መልኩ ሀሳቡን እርቅ ለማውረድ ያሰበውንም ፍላጎት ሳይረዳው ቀርተው ማንም ሳያስብለት ቀርተው ብሩክን በድጋሜ ተናግረውት ድጋሜን ዘልፈውት ሲሄዱ ተመልክተናል። ዳኒ ከዚህ በኋላ አልሰማህም ሲለው ተሰምቷል። ሀይሚን ብትሆን እጅግ እሳት ለብሳ እሳት ጎርሳ መረጋጋትም አቅቷት ብሩክን ስትናገረው ተመልክተናል። ይህን ክስተትም በመመልከት ነው ታዲያ እባክሽ ሀይሚ፣ አሁንም ሌላ እድል አለ፣ አታስቀይሚው፣ ብሩክን ለመታገስ ሞክሪ እያሉ ብዙዎች የተናገሯት። በተለይ ደግሞ በሆነ የሰርግ ወቅት ቡታጅራ በሄዱበት ጊዜ ባጋጠመው ፕሮግራም ላይ ሀይሚን የሆነ ልጅ እወድሻለሁ እያለ የተለያዩ ነገሮችን ሲያደርሳት እንደነበር ተመልክተን ነበር። ይህንንም በማንሳት ነው ብዙዎች ብሩኬ እኮ አንቺን ታግሶሻል። የሆነ ግለሰብም እወድሻለሁ እያለ ሲጨቀጭቀሽ ሁሉ ታግሶ ያለፈ በተቻለው መጠን በአንቺ በኩል ሆነው ብዙ ነገሮችን የሰማ ከአንቺ ጎንም ያራቀ ግለሰብ ነው። እባክሽ በማይሆን አንድ ፕራንክ ተብሎ በተሰራ ቪዲዮ ልጁን አታሳቂው፣ ፍቅራችሁን ለመመለስ ሞክሩ፣ ክፍተትም አታስገቡ በማለት ጭምር ብዙዎች ሀይሚን አሁን ላይ እየተናገሯት ይገኛሉ። እንግዲህ ጠቅለል ባለ መልኩ ከሰሞኑ ከቡታጅራም ከተሰሙት እንዲሁም ብሩክና ሀይሚም ስራ ሉበት ጉዳይ ነው ጠቅላላ አርገን ይዘንላችሁ የመጣ ነው እንግዲህ አሁን ላይ ብዙዎችም እየተመኙ ያሉት በቃ ሀይሚን በተቻላት መጠን እርቅን አውርዳ ጉዳዩን ፕራንክ እንደሆነ አምና ለማንም ክፍተት ሳይፈጥሩ ከብሩኬ ጋር እንዲስማሙ ነው ብዙዎች በጉጉት እየጠበቁ የሚገኘው ጠቅለል ባለ መልኩ ይዘንላችሁ የመጣ ነው መረጃ ይህንን ነው እርቅ አውርደው በጋራ እንደምናያቸው አንጠራጠርም እኛም ምኞታችን እሱ ነው በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም